አሰላሙ አለይኩም ራህመቱላሂ ወበረካቱ። ውድና የተከበራችሁ የድሪም ቱብ ቤተሰቦች እንዲሁም ሰላም ሰላማችሁ ይብዛ በያላችሁበት። ዛሬ ይዤ የመጣሁት የህልም ፍች እንጀራን በተመለከተ ነው። እንጀራ ስለመሸጥ ያወራሁት ቪዲዮ ላይ መግዛትንም ስሪልን የሚል ጥያቄ ነበረ። ከዛ ሌላ ጥያቄ ደግሞ እንጀራ ሲሻግት ማየት ምን ማለት ነው የሚል ነበረ። እነዚህ ሁለቶቹን አንድ ላይ አካትቼ አስደምጣችኋለሁኝ። ላይክ እያደረጋችሁኝ በፈቃደኝነት ማለት ነው፣ ቪዲዮን እስከ መጨረሻው በማየት የእንጀራን አስገራሚ ትርጉም ማየት ትችላላችሁ ወይም ማወቅ ትችላላችሁ ማለት ነው። አብራችሁ ይቆዩ። በመጀመሪያ በኢማም ኢብን ሲሪን አተረጓጎም መሰረት ስለ እንጀራ አጠቃላይ ወይም ለአጠቃላይ ሰው ምንን እንደሚያመለክት አብረን እናያለን ማለት ነው። በህልም ውስጥ እንጀራ ማየት ኑሮን፣ እውቀትን፣ መልካም ስራን እና በረከትን ይወክላል። እንጀራ መግዛት ደግሞ ይህንን ኑሮ እና በረከት ለማገኘት የሚደረገውን ጥረት ያመለክታል። ትርጓሜው እንደዚህ ለግለሰቡ የትዳር ሁኔታውን በመመልከት የተለያየ ትርጉም ሊሰጥ ይችላል። ስለዚህ በመጀመሪያ ለባለትዳር ሰዎች ወንድም ሆነ ሴት ማለት ነው የኑሮ መሻሻልንና ብልጽግናን ሊያመለክት ይችላል። ለባለትዳር ሰው በህልም እንጀራ መግዛት የትዳር ህይወት እንደሚሻሻልና የቤተሰቡ ኑሮ የተትረፈረፈ እንደሚሆን ያሳያል። ይህም ደግሞ የትዳር አጋሮች በጋራ የሚያደርጉት ጥረት ለስኬት እንደሚበቃ ያመለክታል ማለት ነው። ሌላው ደግሞ ለባለትዳሮች የሚያመለክተው የእንጀራ መግዛት ህልም መልካም ልጆችን ሊያመለክት ይችላል። የገዙት እንጀራ ንጹህና ጥሩ ከሆነ ህልሙ ልጆቻቸው በመልካም እና በጽድቅ እንደሚሆኑ ወይም ደግሞ በቅርብ ጊዜ ውስጥ አዲስ ልጆችን ሊያገኙ እንደሚችሉ ምልክት ሊሆን ይችላል ማለት ነው። ሌላው ኃላፊነትን መወጣት ሊያመለክት ይችላል ለባለትዳሮች ማለት ነው። እንጀራ መግዛት የቤተሰብን ኃላፊነት በትክክል እየተወጡ እንደሆነ ወይም ለወደፊቱ የሚመጡ የኑሮ ኃላፊነቶች እንዳሉ የሚያሳይ ምልክት ነው ማለት ነው። አላሁ አለም። ከዚህ በመቀጠል ደግሞ ላላገቡ ሰዎች ወንድም ሆነ ሴት ማለት ነው አብረን እናያለን። ላላገቡ ሰዎች ጋብቻን ሊያመለክት ይችላል። እንጀራ መግዛት ብዙ ጊዜ የጋብቻ ምልክት ነው። ይህ ህልም ደግሞ በቅርብ ጊዜ ውስጥ ጥሩ የትዳር አጋር እንደሚያገኙና የኑሮ ሁኔታ ወደ ተሻለ መንገድ እንደሚቀየር ያመለክታል። በተጨማሪ የስራ ስኬትን ሊያመለክት ይችላል። በሌላ በኩል ይህ ህልም የኑሮን ሁኔታ የሚያሻሽል ስራ ወይም ፕሮጀክት በቅርብ ጊዜ ውስጥ እንደሚጀምሩ የሚያመለክት የህልም አይነት ነው ማለት ነው። ከዚህ በመቀጠል ለተፋቱ ሰዎች ወንድም ሆነ ሴት ማለት ነው፣ አዲስ ጅምርን ሊያመለክት ይችላል። ለተፋቱ ሰዎች እንጀራ መግዛት የአዲስ ጅምርና የመልካም የወደፊት ምልክት ሊሆን ይችላል። ይህ ህልም ከቀድሞ የትዳር ህይወት በኋላ አዲስ የኑሮ ደረጃ ላይ እንደሚደርሱና ኑሮውን ለመገንባት የሚያስፈልገውን ጥረት በተሳካ ሁኔታ እያደረጉ መሆኑን የሚናገር የህልም አይነት ነው ማለት ነው። በተጨማሪ ራስን መቻል ሊያመለክት ይችላል። በህልም እንጀራ መግዛት በስራ በራስ መተማመንን እና ራስን ችሎ የመኖር ችሎታ ሊያመለክት ይችላል። ይህ ህልም በህይወት ውስጥ ያለውን ሁኔታ ለማሻሻል የሚደረግ ጥረት እና ስኬትን ያንጸባርቃል ማለት ነው። ህልሙ በአጠቃላይ እንጀራ መግዛት በሁሉም ሁኔታዎች ውስጥ የኑሮ መሻሻል እና በረከትን ያመለክታል። የገዙት እንጀራ ንጹህ ትኩስ እና ሙሉ ከሆነ በህይወት ውስጥ ያለው በረከትም ንጹህና የተሟላ እንደሚሆን የሚናገር ወይም የሚያበስር የህልም አይነት ነው ማለት ነው። አላሁ አለም። ከዚህ በመቀጠል ደግሞ ስለ እንጀራ መበስበስ ወይም ደግሞ ስለ እንጀራ መሻገት እናወራለን ማለት ነው። ኢማም ኢብን ሲድን እንደተረጎመው ከሆነ እንጀራ ሲሻግት ወይም ሲበላሽ ማየት እንደ መልካም ምልክት አይወሰድም። ይህም ደግሞ የሚከተሉትን ትርጉሞች ይይዛል ማለት ነው። አንደኛ የገንዘብ ወይም የኑሮ ብክነትን ያመለክታል። እንጀራ መበላሸት የሀብት ወይም ደግሞ የገንዘብ ብክነትን ሊያመለክት ይችላል። ይህም ደግሞ የሚያመለክተው በእጅ ላይ ያለውን ነገር በአግባቡ እየተጠቀሙበት እንዳልሆነ ወይም ገንዘብን በጥንቃቄ መያዝ እንዳለበት ህልማላሚውን የሚያስጠነቅቅ ነው ማለት ነው። ሁለተኛው በኑሮ ላይ የሚመጡ ችግሮች የሻገተ እንጀራ የኑሮ መበላሸት ወይም የችግር መምጣት ምልክት ሊሆን ይችላል። ይህም በስራ በንግድ ወይም በግል ህይወት ላይ መደናቀፍ ሊያጋጥም እንደሚችል የሚናገር ህልም ነው ማለት ነው። ሶስተኛ፣ የበረከት ማጣት እንጀራ በተፈጥሮ በረከትና ኑሮን ስለሚወክል መሻገቱ ደግሞ መሻገቱ ወይም መበስበሱ የበረከት መጥፋት ምልክት ሊሆን ይችላል ማለት ነው። በአጠቃላይ ህልሙ ጥንቃቄና ትኩረት መደረግ እንዳለበት የሚያመለክት የህልም አይነት ነው። በመጪው ጊዜ የሚያጋጥመውን ሁኔታዎች በጥሞና በጥሞናና በትዕግስት መፍታት አስፈላጊነቱን ያስጠነቅቃል። እናም ይሄ የህልም ትርጉም ግልጽ የሆነ ማስጠንቀቂያ መልእክት እንደያዘ የሚያብራራ የህልም አይነት ነው ማለት ነው። አላሁ አለም። ከዚህ በመቀጠል ደግሞ የምጨምረው ነገር ቢኖር ብዙ ጊዜ ጠያቂዎች ሲጠይቁ የቀይ ጤፍ እንጀራ ስበላ ነበረ፣ ትንሽ ጠቆር ያለ ነበረ። ያኒ በከለሩ ልዩነት ምን ሊያመጣ እንደሚችል የሚጠይቁ ሰዎች አሉ ማለት ነው። ስለዚህ ይህንን አብረን እናያለን ማለት ነው። በመጀመሪያ ስለ ቡኒ ወይም ደግሞ ጠቆር ያለ እንጀራ እንነጋገር። ቡንኒ እንጀራ ብዙውን ጊዜ የሚጋገረው ከገብስ ወይም ደግሞ ከሌላ ጥራጥሬ ሊሆን ይችላል፣ ማለትም ከበቆሎ ወይም ደግሞ ከስንዴ ወይም ደግሞ ከነጭ ጤፍ አይደለም ማለት ነው። ስለዚህ ይህ ማለት የትጋት የኑሮ እና የኑሮ እና የጥረት ፍሬ ምልክት ሊሆን ይችላል ማለት ነው። ያ ማለት የኑሮ ምንጭ ታታሪነትን የሚጠብቅና ምናልባትም ቀላል ያልሆነ ሊሆን ይችላል ማለት ነው። ያ ማለት በድካም የሚገኝ ፍሬ ለማለት ነው። እና በሌላ በኩል ደግሞ ቡኒ እንጀራ ከነጭ እንጀራ ይልቅ ለጤና የበለጠ ጠቃሚ ስለሆነ እንደሆነ ይታሰባል። ስለዚህ የጤና ሁኔታ እንደሚሻሻል ወይም በጤና ላይ የበለጠ ትኩረት መስጠት እንዳለበት ህልማ አላሚውን ያስጠነቅቃል ማለት ነው። ይህ ቡኒ እንጀራ ወይም ጥቁር እንጀራ በእናንተ አባባል ማለት ነው፣ በኑሮ ላይ ምን ሊያመለክት እንደሚችል አብረን እንይ። አንዳንድ ጊዜ ቡኒ እንጀራ ማየት የኑሮ ችግር ወይም ጭንቀት እንዳለ ያመለክታል። ይህ ችግር የገንዘብ ወይም የቤተሰብ ሊሆን ይችላል። በእምነትና በሃይማኖት ዙሪያ ደግሞ በጥንታዊ የህልም ተርጓሚዎች ውስጥ ቡኒ እንጀራ በእምነትና በሃይማኖት ጉዳዮች ላይ የተመሰረተ በረከትን ያመለክታል። ኑሮ በመልካምና በሃይማኖታዊ ስነ ምግባር የተሞላ እንደሆነ ያሳያል ማለት ነው። በአጠቃላይ ቡኒ እንጀራ በሚመለከቱ ሙሉ በሙሉ እንደ መጥፎ ምልክት አይወሰድም። የኑሮውን ምንጭ ጤናንና በእምነት ላይ የበለጠ ትኩረት መስጠት እንዳለበት የሚያመለክት ወይም የሚያስጠነቅቅ የህልም አይነት ቢሆን እንጂ ማለት ነው። እንጀራው ነጭ ከሆነ ደግሞ እንጀራም ሆነ ዳቦ ማለት ነው። ነጭ ምግብ ስናይ ደግሞ ምንድን ነው? ነጭ እንጀራ የሚዘጋጀው ከንጹህ ዱቄት መሆኑን በህልም ውስጥ በቀላል ኑሮ ብልጽግናና የተሟላ ሰላምን ያመለክታል። ይሄ ደግሞ የሚያሳየው ህይወት ከችግር የጸዳና ምቹ እንደሚሆን ነው። ነጭ እንጀራ የጥሩነትና የበረከት ምልክትም ነው። ነጭ እንጀራ ንጹህና ንጹህነትና በረከትን ይወክላል። ይህም ደግሞ የሚያመለክተው በእምነት እና በስራ ላይ መልካም የሚያገኙትን ነገር ያመለክታል ማለት ነው። ሌላው እና የመጨረሻው ደግሞ የጤና ምልክት ሊሆን ይችላል። ነጭ እንጀራ ጥሩና ጤናማ ስለሆነ ይህን ጤናማ እና ደስተኛ ህይወት እንደሚኖር እየነገረ ነው ማለት ነው። በአጠቃላይ ነጭ እንጀራ በህልም ማየት መልካምና ተስፋ ሰጪ ሲሆን በህይወት ውስጥ በህይወት ላይ የሚመጣውን ለውጥ ወይም ሁኔታ እንደሚወዱት ያሳያል ማለት ነው። አላሁ አለም ውድና የተከበራችሁ የዚህ ቻናል ቤተሰቦች፣ እንጀራን በተመለከተ ይህንን ይመስላል። እንደወደዳችሁት ተስፋ አድርጋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝዝት ይበልልኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ